ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች፣ እንደምናላችሁ። ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራሜ የምነግራችሁ የሎሚ ውሃ ጠቀሜታን ይሆናል። በተለይ በተለይ ዛሬ የምናየው ቢያንስ ለአንድ ሳምንት የሎሚ ውሃን በየቀኑ ብትጠቀሙ ሰውነታችሁ ላይ የምታዩትን ለውጥ ይሆናል። በነገራችን ላይ ከበርካታ የሰውነት ክፍሎች ጋር ተያይዞ የሎሚ ውሃ እጅግ በጣም አስደናቂ ጠቀሜታ አለው። ስለዚህ የሎሚ ውሃን እንደው ቢያንስ ለሳምንት በተከታታይ ብንጠቀም ሰውነታችን ላይ ምን አይነት ለውጦች ይፈጠራሉ፣ ምን አይነት ጠቀሜታ እናገኛለን፣ እንዴትና መቼ ብንጠቀመው ጥሩ ነው የሚሉትን ነገሮች ሁሉ አያይዤ በዚህ ቪዲዮ ነግራችኋለሁ ማለት ነው። አብራችሁኝ ቆዩ። ዶክተር ዮናስ ነይ። ለቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደውል ምልክቷንም እየተጫናችሁ ቤተሰብ ሁኑ። ይህን መረጃም ላይክና ሼር አድርጋችሁ ደግሞ ሌሎችም ጋር እንዲደርስ እንዲጠቀሙ እንድታደርጉ በክብር እየጠየኩ በቀጥታ ወደ ሐሳባችን እንግባ። በመጀመሪያ የምነግራችሁ ጠቀሜታዎቹን ይሆናል። የሎሚ ውሃ ቢያንስ ለሰባት ቀን ወይም ለአንድ ሳምንት በተከታታይ ብትጠቀሙ አንደኛ የምታገኙት ጥቅም ይሄ ከሰውነት አቅም፣ ጉልበት፣ ንቃት፣ ቅልጥፍና ጋር ተያይዞ ትልቅ ጠቀሜታን ይሰጣል። ይሄ የሎሚ ውሃን በተከታታይ አሁን ለምሳሌ ጠዋት ላይ ወስዳችሁ ከቤት ብትወጡ ቀን ውሏችሁ ላይ ስራችሁ ላይ በጣም ንቁ ሆናችሁ ቀልጣፋ ሆናችሁ አቅማችሁ ጉልበታችሁ ጨምሮ እንድትሰሩ እንድትውሉ ያደርጋችኋል። ይሄ ለሰውነት ብርታት የመስጠት አቅም የመስጠት ጥንካሬው በጣም ከፍተኛ ነው። ጉልበት ሰጣችኋል። ዝላችሁ ደካክማችሁ ስራ እንደው እየደበራችሁ እንዳትሰሩ ያደርጋል። የማነቃቃት አቅም ብርታት ጉልበት የመስጠት ትልቅ አቅም አለው። አሁን ለምሳሌ ዛሬ ላይ ያላችሁበት የሰውነት ይሄ ከሙድ ጋርም ተያይዞ ከሰውነት ብርታት ጋርም ተያይዞ ያለው ለውጥ አለ። የዛሬ ሳምንት እንደው በተከታታይ ይሄን ነገር ተጠቅማችሁ ሳምንት ላይ ብታዩት ለውጡን በግልጽ ታውቁታላችሁ እጅግ በጣም ትልቅ ብርታት ይሰጣቸዋል። ይሄ የመጀመሪያው ጠቀሜታ ነው። ሁለተኛው ነገር ደግሞ ጉበትን ለማጽዳት በነገራችን ላይ የሎሚ ውሃ ጉበታችንን ከተለያዩ መርዛማ ነገሮች ከጉበት ስብ ከተለያዩ ነገሮች የመጠበቅ ቆሻሻን ከጉበት ላይ የማጽዳት አቅሙ በጣም ከፍተኛ ነው። እንደሚታወቀው በተለይ በአሁኑ ሰዓት ላይ በርካታ ሰዎች በጉበት ህበም እየተጠቁ ይገኛል። ሄፕታይተስ በተለይ በጣም በዝቷል። በርካቶች በሄፕታይተስ የጉበት ቫይረስ ይጠቃሉ። እሱ ብቻ ሳይሆን የጉበት ስብ በጣም በርካቶችን እያጠቃ ይገኛል። እንደዚህ አይነት ነገሮችን አስቀድማችሁ ቢያንስ እንደዚህ ጉበታችንን የሚያጸዱ ለጉበታችን ተስማሚ የሆኑ ነገሮችን በማድረግ ይሄንን የጉበት ህመም መከላከል ትችላላችሁ። ስለዚህ ይሄ የሎሚ ውሃ ጉበትን የማጽዳት አቅሙ ከፍተኛ ስለሆነ ብትጠቀሙት ጉበታችሁን ከጉዳት ትጠብቁበታላችሁ ማለት ነው። እሱ ብቻ ሳይሆን በአጠቃላይ መርዛማ ንጥረ ነገሮችን ከሰውነትም ላይ የማስወገድ ስራን ይሰራል። በነገራችን ላይ የሎሚ ውሃ በምትጠቀሙበት ጊዜ ሰውነታችሁ የተለያዩ የሰውነት ክፍሎቻችሁ በመርዛማ ነገሮች እንዳይጠቁ እነዛ የሰውነት ክፍሎቻችሁን የሚያጠቁ መርዛማ ነገሮችን ከሰውነቱ ውስጥ የማስወገድ ስራን ይሰራል። ይሄ እስከ ካንሰር ደረጃ ድረስ የሚደርሱ ችግሮችን ለመከላከል ይረዳችኋል ማለት ነው። የተለያየ የሰውነት ክፍሎቻችሁን በዚህ በመርዛማ ነገር እንዳታስጠቁ የመከላከል ስራን ይሰራል። ሌላኛው ደግሞ በሽታ የመከላከል አቅምን ይጨምራል። እንደሚታወቀው ሎሚ በቫይታሚን ሲ የበለጸገ ነው። ሲትሪክ አሲድ አለው። በተለይ በተለይ በሎሚ ውስጥ የምናገኘው ቫይታሚን ሲ በሽታ የመከላከል አቅማችንን በከፍተኛ ሁኔታ እንደሚያሻሽል ይታወቃል። ይሄ በተለይ በጥቃቅን ህመሞች ቶሎ ቶሎ የምትታመሙ ያን ጉንፋን፣ ሳል ራስ ምታት እንዲህ እንዲህ አይነት ነገሮች የሚያስቸግራችሁ ሰዎች እንደዚህ በቫይታሚን ሲ የበለጸጉ እንደ ሎሚ ብርቱካን ያሉ ምግቦችን በደንብ መውሰድ መቻል አለባችሁ። ሎሚ ስትወስዱ በሽታ የመከላከል አቅማችሁን እየጨመረ እያሻሻለ ይሄዳል። በኋላ በትናንሽ ነገሮች የሚፈጠሩ ኢንፌክሽኖች፣ እነዚህ በባክቴሪያ አማካኝነት የሚመጡ ችግሮችን የመከላከል ስራን ይሰራላችኋል ማለት ነው። ሌላው የሆድ ድርቀትን ይከላከላል። በነገራችን ላይ የሆድ ድርቀት ያለባችሁ ሰዎች የሎሚ ውሃ በደንብ መጠቀም አለባችሁ። የሎሚ ውሃ አንጀትን የማለስለስ አቅሙ ከፍተኛ ነው። ይሄ ከሆድ ድርቀት ጋር ተያይዞ የሚፈጠሩ ችግሮችን በጣም በከፍተኛ ሁኔታ ያሻሽላል። እሱ ብቻ ሳይሆን በዚ አጋጣሚ ለመናገር የሆድ ድርቀት ያለባችሁ ሰዎች የፋይበር መጠናቸው ከፍ ያሉ ምግቦችን በደንብ መመገብ አለባችሁ። ፋይበር አንጀትን የማለስለስ ና የሆድ ድርቀትን የመከላከል አቅሙ ከፍተኛ ነው። ስለዚህ የፋይበር ይዘት ያላቸው በፋይበር የበለጸጉ ምግቦችን መመገብ ከዛ በተጨማሪ የሎሚ ውሃን ጠዋት ጠዋት መውሰድ እጅግ በጣም የምግብ መፈጨ ስርዓትን በማቀላጠፍ የዚህ የአንጀት የሆድ እቃ ጤናን በመጠበቅ የሆድ ድርቀትን የመከላከል ስራን ይሰራል። እሱ ብቻ ሳይሆን አሁን ያልኳችሁ የምግብ መፈጨ ስርዓትን በከፍተኛ ሁኔታ ያሻሽላል። በተለይ ለአንጀት ለሆድ እቃ ጤና ይሄ የሎሚ ውሃ በጣም ከፍተኛ ጥቅም አለው። እዚህ ጋር አሁን መናገር መፈልገው በተለይ ሄውን ምግብ ከተመገባችሁ በኋላ የሚከብዳችሁ ሰዎች ቶሎ አልፈጭ የሚላችሁ ሆዳችሁን የሚነፋችሁ አንዳንዴ ቁርጠት ይኖረዋል። እንደዚህ ከምግብ መፈጨ ስርዓት ጋር ተያይዞ ችግር ያለባችሁ ሰዎች የሎሚ ውሃ በደንብ መጠቀም አለባችሁ። የሎሚ ውሃ የምግብ መፈጨ ስርዓትን በከፍተኛ ሁኔታ ያቀላጥፋል፣ ያሻሽላል። ምግብ ስትመገቡ ይሄ የመክበድ ስሜቱ እንዲጠፋ ያደርጋል። ሆድ እንዳይነፋ ያደርጋል። አየር ጋዝ የሚያስቸግራችሁ ከሆነ እነዛ ነገሮች እንዲቀንሱ ያደርጋል። በአጠቃላይ ከዚህ ከአንጀት ከሆድቃ ጤና ጋር ተያይዞ የሎሚ ውሃ እጅግ በጣም ትልቅ ጠቀሜታ አለው። ሌላውና ዋነኛው ደግሞ የሎሚ ውሃ ጠቀሜታ የሰውነት ፈሳሽን ይቆጣጠራል። በተለይ ይሄ ድርቀት ቅድም ያልኳችሁ ድርቀትንም እንደዚሁ ይከላከላል የሰውነት ድርቀትንም። በነገራችን ላይ የሆድ ድርቀትን ብቻ ሳይሆን በአጠቃላይ የሰውነት ድርቀትንም በከፍተኛ ሁኔታ ያሻሽላል። ምክንያቱም የሰውነታችንን የፈሳሽ መጠን ይቆጣጠርልናል፣ ሰውነታችን ላይ ፈሳሽ እንዳይቀንስ ያደርጋል ይሄ በተለያየ መንገድ እንግዲህ ሰውነታችን ለድርቀት የሚጋለጥበት ጊዜ አለ። በቂ ፈሳሽ ባለመውሰድ ሊሆን ይችላል። ከምንመገባቸው ምግቦች የተነሳ ሊሆን ይችላል። ከምንኖርበት ቦታ፣ ሞቃታማ ቦታ መሆን፣ የተለያዩ ነገሮች ለዚህ ነገር ጫና ሊያሳድሩ ይችላሉ። ታዲያ በእንደዚህ አይነት ነገሮች ውስጥ የተነሳ የሰውነት የፈሳሽ ማነስ እንዳይፈጠር፣ ሰውነታችሁ ለድርቀት እንዳይጋለጥ የሎሚ ውሃ ትልቅ ጠቀሜታ አለው። ሰውነታችሁን የውሃ መጠን የመቆጣጠር ስራን ይሰራል። በአጠቃላይ ይሄን ለሰውነታችሁ እጅግ በጣም ትልቅ ጥቅም አለው ማለት ነው። እንግዲህ እነዚህ ሁሉ ያየናቸው የሎሚ ውሃን በመጠቀም የምታገኙት ትልቅ ጠቀሜታ ነው ማለት ነው። ጠዋት ጠዋት አንድ ብርጭቆ ውሃ ስር ግማሽ ሎሚ መሀከለኛ ሎሚ ላይ ግማሹን እየጨመራችሁ ጠዋት ጠዋት አንዳንድ ብርጭቆ በውሃ ብትወስዱ እነዚህን በጣም ጠቃሚ የሆኑ የጤና ገጸ በረከቶች ማግኘት ትችላላችሁ ማለት ነው። ዶክተር ዮናስ ነበርኩ ይህን ሀሳብ ላይክ እና ሼር እያደረጋችሁ ለሌሎችም አገሯቸው ለቤቴ አዲስ የሆናችሁም እንደዛው ቻናሌን ሰብስክራይብ እያደረጋችሁ የደውል ምልክቷንም እየተጫናችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በአዲስ ሀሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ